የሆነ ነገር እንድትናግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለእኛ መቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ፣ እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም። አይነው ግን ይህ ነው ማች ሞር ከክርስቲያን ታቀዋለህ ብዬ ስለማምን ነው። ነው አይ እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ። ራሱ ማለት ነው ይሄ በአዳም የዘላለም ሞት የሚባለው ኮንሴፕቱ እራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ጓል መቀለ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው እራሱ የመጣው ማለት ነው ጣጣው። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ፣ እዳውን የከፈለው ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ ኢየሱስ ክርስቶስ ነው። ጥሩ አሁን ለምሳሌ እኔ መቶ ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው መቶ ብር እዳል ነበር። ከዛ አስያ መጣች እና በቃ እኔ ከፍልላት አለው ግን ነፃ ውጣት ብላ መቶ ብር ስትሰጠኝ አንቺ ነፃ ትወጫለሽ አደል ከዛ መቶ ብር ከፍላለው ብላ ከፍላለው ብላ አስያ መታ። በጎን በኩል ከአንቺ ጋር ከተነጋገረች በኋላ በሾርኔ ሾርኔ መሆኑ ነው ሀያ አምስት ብሩን ሰጣኝ። ሰባ አምስት ብሩን ተመልሳ ብትወስደው እዳው ተከፍሏል አልተከፈለም? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለሶስት ቀን ብቻ ነው የሞተው? ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለሶስት ቀን ሞቶ ተነሳ። አዎ፣ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ከፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ ዓይንስ ለዓይን ጥርስ ጥረስ ጥርስ በሚለው ቤዛ ከፍያ ከሆነ እዳው የዘላለም ሞት ከሆነ ከዘላለም ሞት እዳው ማንትን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት፣ ግን ኢየሱስ በሶስተኛው ቀን ተነሳ ይላል። ያ ማለት ማጨበርበር ነው የሚሆነው። አልተከፈለም ዕዳው ማለት ነው ዕዳው መከፈል ያለበት ለዘላለም ነበር ሞቶ መቅረት የነበረበት ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት ነው ይሄ መጣይ ነው ይሄ እንዴ ወድቆ ማለት በአንድ ደቂቃ በአንድ ሰከንድ ሎጂካሊ ስትጠይቂያቸው አንደኛ ሁለተኛ ያቀር ደግሞ ከኔ ከፋርማሲ መጥቼ የጨጓራ በሽታ ዋጨዋልኩሽ ምንድነው የምትይኝ አንቺ ምንድነው የምትይኝ እንደዛ ብልሽ ምንድን እገን ድገምልኝ። የጨጓራ በሽታ ጨጓራ ያምሻል? እንደ አንቺ ጨጓራ፣ ስኳር ወይ ደምብዛት ምን አለብሽ አንቺ? አረ ምንም የለብኝም ደህና ነኝ። ምንም የለብሽም። እኔ ደግሞ የጨጓራ የስኳርና የደምብዛት መድኃኒት ይዤ መጣሁና ዋጭ አልኩሽ። ምን ትይኛለሽ? ለምን ብዬ ጠይቃሉ። ለምን ብለሽ፣ ለምንድን ነው የምትጠይቅኝ? መጀመሪያ ምንድን ነው መድኃኒቱን ከመቀበሌ በፊት መጀመሪያ ስለምን መነጋገር አለብን? ስለ መድኃኒቱ ምንነቱ፣ ለምን እንደምወጣው ለምን እንደምትሰጥ መጀመሪያ በሽተኛ መሆንሽ መታወቅ አለበት አደለ ጨጓራ በሽተኛ ሳቶኝ ደም ብዛትም የስኳር በሽተኛም ሳቶኝ መድኃኒት የሚለው ላይ ከመነጋገራችን በፊት እኔ አሞኛል ወይስ አላመመኝም ነው ጥያቄው ክርስቶስ ቤዛ የተከፈለውና የተሰቀለው ለማን አጥያት ነው ለሰው ልጆች ለእኛ ብሎ እኮ ለማን አጥያት ምን ስለመጣ ማለት ለኦሪጂናል ሲን ስለዚህ ማለት ነው የአዳም አጥያት በእኛ ሲመጣ ጄኔቲካል ነው የመጣው ጄኔቲካሊ ወርሰነዋል። ከአዳም ኦሪጂናል ሲን የሚባል ነገር አለ የሚባል ነገር አለ። ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲን በዘር ሀረግ ውስጥ ተመለሰልሽ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድን ነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ገጽ ያልሆንልሽን አብራርሻለሁ። ኔቸር ነው ወይስ ነርቸር ነው? ኃጢአት ኔቸር አይደለም። ኃጢአት ምንድን ነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው ኔቸር አይደለም ኃጢአት ተፈጥሮ ሊሆናችን በእነሱ ተፈጥሯዊ ነው በአዳም የተነሳ ጄኔቲካሊ አይደል የሚመጣው ሳትፈልጊም ስለዚህ ሳትፈልጊ ነው እነሱ በእነሱ ትምህርት ማለት ነው መጽሐፍ ቅዱስን ተይውና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው በአዳም የተነሳ አይደል ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድን ነው መቆጣጠር ይችላል አለመስራት ይችላል አንቺ አለመሽናት ትቻያለሽ አልችልም አለመተኛት ትቻያለሽ ለምን አለመተኛት ያልቻልሽው ለምንድን ነው? የተፈጥሯችን በተፈጥሮ ላይ የተቀመጠ አጢአት በተፈጥሮ ውስጥ ካለ አጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቆብ የለውም። ልክ አይደለም። ስለዚህ እኛ የምንለው በኢስላም አስተምሮት ሰው አጢአት ሲሰራ ነው አጢአተኛ የሚሆነው እንጂ አጢአተኛ ስለሆነ አይደለም አጢአት የሚሰራው። ልዩነቱን አየሺው? ልዩነቱን አየሺው? በጣም ክሊር ነው። እስኪ ድገሚው ምንድነው ሰው ኃጢአተኛ ስለሆነ ሳይሆነ ኃጢአት የሚሰራው ከእንትን የፈጠረው የመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድነው ብለን የምናምነው ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ኃጢአት ለመባል መጀመሪያ ይሄ ነገር ሀራም ነው፣ ይሄ ነገር ሀላል ነው፣ ይሄ ነገር ሙባህ ነው፣ ይህ ነገር ሙስታሃብ ነው፣ ይህ ነገር መክሩ ነው ብሎ የሚነግረን አካል ያስፈልጋል። መልእክቱን መስማት አለበት። አንድ ሰው በማያውቀው ነገር በሌለበት ምመጠል የአዳምን ገፈትና አበሳ ቀማሽ ነው ተብሎ አይባልም። ራሱ የሱን ገፈትና አበሳ የሚቀምስበት ምንም ነገር የለውም ራሱ ማለት ነው። እዳው ገብስ ነው የሚባሉ ነገር ማለት ነው። እና ይሄ ምንድን ነው የደቡብ ፍርድ ነው የሚሆነው። ፍርዱ ልክ አይደለም ነው ምንድለው እኛ ስለዚህ፣ በአዳም የተነሳ ምንም የመጣብኝ ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው ሲን የሚባለው ነገር ያለው ሲን አክችዋል፣ ሲን ብቻ ነው የግብር አጥያት ነው። ኦሪጂናል ሲን ወይም ጥንተ አብሶ ወይም ደግሞ የውርስ አጥያት የሚባል ነገር እኔ ጋር የለም። እኔ የምሰራው እኔ የምጠየቀው ከኔ ከማንም የሚመጣ ነገር የለም። አዳም ለሰራው አጥያት ንስሓ ገብቷል፣ በኛ አስተምሮት ማለት ነው። ለምንድነው ጀነት ያላስገባው? መጀመሪያም ሲፈጥረው ጀነት አይደለም ያኖረው፣ ለማኖር አይደለም የፈጠረው፣ ለፈተና ነው እዛ የገባው። ፈተናውን ቢያልፍም ባያልፍም መውጣቱ አይቀርም። ለመላእክትም እንደዛ ነው ያላቸው በምድር ላይ ምትክን አድራጊነኝና ብሎ ስላላቸው ማለት ነው። አደምና ሙሳም ሲከራከሩ እንደዛ ነው ያለው እኔ አስቀድሞ እንደወጣ ተቀድሮብኛል ከአርባ ዓመት በፊት ነው ያለው። ስለዚህ አደም አዳም ጀነት ሲገባ በመልካም ስራው አይደለም የገባው። እንደኛውም በመልካም ስራ ነው አይደለም፣ በመልካም ስራ ወይም እምነት ምናምን ይጠይቃል። አደም ግን ሲገባ በምርጫው አይደለም የገባው፣ ሲወጣም ደግሞ ያለ ምርጫው ነው ራሱ የሚወጣው። ሲወጣም ማለት ነው እንትን አጥያት መስራቱ ሰበብ ነው፣ አላህ ላይ አመፀ ሱረቱ በቀራ ምዕራፍ ሁለት ቁጥር ሰላሳ አምስት ላይም እንደዛ ነው። እንዳትሰሩ አላቸው ብትሰሩ ብትበሉ ይህን ነገር ከበደለኞቹ ትሆናላቸው ነው ያሉ ለበደለኞች ደግሞ የተዘጋጀ ሰዓት ስለነበረ ለዛ ነገር ባትምረን ከከሳሪዎቹ እንሆናለን ብለው ንስሓ ገቡ። አላህ ንስሓቸውን ተቀበለ ማለት ነው። ይሄ ነው ትምህርታችን ማለት ነው። እና ከዛ አንጻር ነው የሚታየው የኛ ያለው የሃርማቴዎሎጂ ትምህርት ወይም ስናጤያ ጥናት የሚባለው ነገር በጣም ጥልልና ጥንፍፍ ያለ ነገር ነው። እኛም እዚህ መተን ለማጥለልና ለማጠንፈፍ ነው ቁጭ ያልነው። እና በርቺ። አመሰግናለሁ ኡስታዝ። ግን የአሁኑ ነገር ላይ አዳምና ሄዋን የሰሩት ኃጢአት በራሱ ነርቸር ነው አይደል? ማለት አላህ ሱብሃነሁ ተዓላ አታድርጉ ያላቸውን ነገር በማድረግ ነው አይደል? ያ በቂ ማስረጃ ሊሆንን አይችልም ኃጢአት ኔቸር ስላለመሆኑ እና ነርቸር ስለመሆኑ ሲቀጥል ደግሞ ለአዳምና ለህዋን ሲሆን ኔቸር ሆኖ አድርግ አታድርግ ተብሎ የመጣ ኃጢአት ሆኖ ለእኛ ሲሆን ደግሞ ኔችራል የሚሰጠን ከሆነ ይሄ ራሱ ፍትህን ማጓደል አይሆንም ወይ? ፈጣሪን መሳደብ አይሆንም ወይ? ልክ ነው፣ እንደዛ ነው ስረቱ። ለዛ ምዕራፍ 3 ቁጥር 33 ላይ እንደዛ ነው። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ነገር ግን ልባችሁ አውቀው በሰሩት ኃጢአት ይሆንባቸዋል አለ። አላማሪና አዛኝ ነው ብሎ ነው የሚያስቀምጠው ማለት ነው። ራሱ ሲጀመር ጀምሮ እኮ ኃጢአት የሚለው የግዕዝ ቃል ሀጣ ነው ከሚለው ራሱ ኢላማ ንሳተ ነው አመፀ ነው ራሱ እና ኢላማ መሳት ማመፅ ማለት ነው። ራሱ ት የሚለው የዕብራይስጥ ቃልም እንደዛ ነው። ከታ ከሚል ቃል ነው የመጣው። ኢላማ ንሳተ ብሎ ነው ያስቀምጠው። በግሪክም እንደዛ ነው። ቤሎ ያካቲ ይለዋል ራሱ። በግሪክ ደግሞ ስትመጣ ሃርማቲዮሎጂ ይባላል ማለት ነው። ሃርማቲያ ማለት ምንድን ነው? ግሪክ ወይኔ ላይ ኢላማ መሳት ማለት ነው ራሱ። ሃርማታኖ ከሚል ቃል ነው የመጣው። ሮሜ ምዕራፍ 3 ቁጥር 20 ላይ አጢአት በህግ ይታወቃል እናል። ህጉ ለአንተ አልተሰጠህም። ዛፉን አትብሉ የሚለው ትእዛዝ የመጣው ለአዳምና ላይ ሔዋን፣ ለአንተ አይሰጥም አንተን የሚመለከት አይደለም። አንተን የሚመለከት ከሆነ አሁን ዛፉ መኖር ነበረበት። አንድ ሁለተኛ ነገር ደግሞ ውርስ ከመጣም የሆነ እንደ ፍየል የቀጠል የመብላት አባዜ ይጸናወተን ነበር እራሱ። እንደዛ አይደለም። ሮሚ ምዕራፍ 5 ቁጥር 13 ላይ እንደዛ ነው። ነገር ግን ህግ በሌለበት አጢአት አይቆጠርም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሞት ሞጌ ኃጢአት ነው፣ የኃጢአትም ኃይል ህግ ነው ይላል። ህግ ከሌለ ይሄ ነገር አድርግ ይሄ ነገር አታድርግ ከሌለ ኃጢአት የሚባል ነገር የለም። የያዕቆብ ምዕራፍ 4 ቁጥር 17 ላይም እንደዛ ነው። እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ተነግሮ በጎ ነገር አውቆ መጀመሪያ ማወቅ ይጠበቅብሃል። ሮሜ ምዕራፍ 7 ቁጥር 7 ላይ እንግዲህ ያስ ምን ላልን? ህግ ኃጢአት ነውን? አይደለም። በህግ ባይሆን ኖሮ ኃጢአትን ባላወቅኩ ይነበራል። ኃጢአት በህግ ይታወቃል። ስለዚህ ህግ የሚባለው ነገር መቶ አንተ ለአቅመ ሔዋንና ለአቅመ አደም ያልደረሱ ህጻናትን አጢአት የሚባል ነገር ወርሰዋል የሚባለው ነገር የለም። ራሱ ህጉ አላያውቁትም ራሱ አልተነገራቸውም። እነሱ ብቻ አይደሉም። ራሱ ካደገ በኋላ ትልቅ ሰው ከሆነ በኋላ ሪሳ ላይ ያልደረሰው ሰው አይቀጣም። መስሮቱ ስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለም ይላል። ስለዚህ አላህ ያንን ነገር ሲያደርገው አጢአት የሚባለው ነገር ሱረቱ በቀራ ምዕራፍ ሁለት ቁጥር 35 ላይ ሲናገር አደም ወይ አንተም ከነሚስትህ በገነት ተቀመጥ፣ ከዛም በፈለጋቸው ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ ከበደኞች ትሆናላችሁ አለችው ይላል። አትቅረቡ ያላቸው ዛፉን ከበሉ ቅጣቱ በደለኛ እንደሚሆኑ ስለሚያቅ ነው። አላ በደለኞችን ደግሞ አሳማሚ ቅጣት እንደሚያዘጋጅ ሱረቱ ፉርቃን ምዕራፍ 25 ቁጥር 37 ላይ ለበደለኞች አሳማሚ ቅጣት አዘጋጅተናል ይላል። ሱረቱ ከህፍ ምዕራፍ 18 ቁጥር 29 ላይ እኛ ለበደለኞች የከበበች የሆነች እሳት አዘጋጅተናል አለ። ሱረቱ ለአራፍ ምዕራፍ 7 ቁጥር 41 ላይ ብትመለከተው ለእነርሱ ከገሃነም እሳት በስራቸው ምንጣፍ ያለባቸው ሲሆን እነዚህ ለበደለኞችን እንቀጣበታለን አለ። ስለዚህ ከበደለኞች ትሆናላችሁ ሲላችሁ ይቀጣሉ ማለት ነው። ከዛ ምን አደረጉ? ሱረቱ ለአራፍ ምዕራፍ 7 ቁጥር 23 ላይ ጌታችን ሆይ ነፍሶቻችንን በደልን ለእኛ ባትምረን ባታዝንልን በርቅ ከከሳሪዎቹ እንሆናለን ብለዋሉ ይላል ከዛ ሱረቱ ጣሀ ምዕራፍ ቁጥር 122 ላይ ከዛም ጌታው መረጠው ከእርሱም ጸጸቱን ተቀበለው መረው አለ ስለቱ በቀራ ምዕራፍ ሁለት ቁጥር 37 ላይ ደግሞ በእርሱ ላይ ጌታው ጸጸትን በመቀበል ተመለሰለት ይላል እርሱ ፀጸትን ተመላሽና ነውና እያለ ይናገራል ማለት ነው ከዛ በኋላስ ወደ እኛ የመጣ ነገር አለ ወይ የለም በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ተሸካሚ ነፍስ የሌላውን አጢአት አትሸከምም። ጭራሹን መልእክተኛ ሳይላክ ማንም ሰው የሚቀጣ የለም ብሎ ነው ያስቀመጠው። ቁርአን የሚገርም ትምህርት ነው።